ሐረግ ድራማ ክፍል ሰማንያ ሰባት ዛሬ ይለቀቃል ብለን እየጠበቅናቸው ነበር፣ ነገር ግን አልመጡም። ሐረግ ድራማ ላይ ክፍል 86 መጨረሻ ላይ እንዳየነው ሉሊት አደጋ ደርሶባት በር ላይ ወርቃ ነበር። ሉሊት እንግዲህ እጇ ተቆርጦ ይሆን ወይንስ ደግሞ ምንድን ነው እንደዛ በደም የተለወሰው? ሉሊት ለገንዘብ ስትል ሰዎችን አሳልፋ የሰጠች ጨካኝ ናት። ነገር ግን ደግሞ ለሐረግ ድራማ እጅግ በጣም ደስ የምትልና ድምቀት የሆነች ክፋትን ቢኖራት ድምቀት ከለር አላት። ሲቀጥል ደግሞ እንግዲህ ሌላው ይቅርና ኤፍራታ ታግታ በነበረበት ሰዓት በጣም እያሰቃየቻት እንደነበር በጥፊ ስትመታት የመሳሰሉትን አይተናል። ሴቱና በሴቶች ላይ ጭካኔዎችን ስታሳይ አይተናል፣ እና ለገንዘብ ስትል ሴቶችን እህቶቿን አሳልፋ የሰጠ ጨካኝ ስለሆነ ዛሬ ላይ ይህ ነገር በመድረሱ ደስ ይላል። ሁሉም ሰው የእጁን ማግኘት አለበት። ማንም ማንን በድሎ መኖር እንደሌለበት እያሳየን ያለ ሀረግ ድራማ ነው። ቆንጆ ድራማ ነው። ነገር ግን ለምንድን ነው የሰው ልብ እያንጠለጠሉ ቅርት የሚሉት? እኔማ ኤፉዬ የሉሊት እጅ ተቆርጦ ስታይ ምን እንደምትል ለመስማት ለራሱ በጣም ጓጓሁኝ። እናም ኤፍራታም እንግዲህ ሉሊትን ተከታተለቻት ነው ያለው። እያፌት እንግዲህ ከሰዎች ላይ ሲፈልግ እየገደለ ሲፈልግ እያስፈራራ ሲፈልግ እንደፈለገ አድርጎ ያጠራቀመውን ገንዘብ አምስት ሚሊየን ብር ባንዴ በመክሰሩ ደስ ይላል በቃ የሰው ገንዘብ የሰው ነው። ሀቃችን ያልሆነ ነገር እንደሚከስርም ጭምር ነው እያሳዩን ያሉት። እና ሀረግ ድራማ ክፍል ሰማኒያ ሰባት ማን ወንድን ሲጠብቅ የዋለ እናም ውድ ቤተሰቦች ለቤቴ አዲስ ሲሆናችሁ ሰብስክራይብ ነባሮች ደግሞ ላይክ አድርጉ። እንግዲህ ክፍል ሰማኒያ ሰባት ምን የሚፈጠር ይመስላችኋል? ናታን ዲያራን የቀረባት እውነት ሊያፈቅራት ነው ወይን ሲሆነ ተንኮል አስቦ ነው የሚለው የብዙዎቻችን ጥያቄ ፈጥሮብናል እና ውድ ቤተሰቦች ብቻ ሀረግ ድራማ እጅግ በጣም ደስ የሚል አስተማሪ ነው። ነገር ግን ሲፈልጉ ቀን በቀን ሲፈልጉ በሶስት ቀን ነው የሚለቁትና ይሄ ነገር